ሰላም እንደምን አላችሁ፣ ውድ ቤተሰቦቻችን፣ እንኳን ለጾመ ሐዋርያት በሰላም አደረሳችሁ። አደረሰ እነሆ ዛሬ አንድ እህታችን ላስተዋወቃችሁ። አላል ጥፋት እኔ በአንደበቴ እየሸነገልኩ በምግባሬ ያጎድላለሁ መምህር ሆይ ብዬ ጮኬ በድፍረት ፊት ክንስማለሁ፣ በሰላሳ ዲናር ኃጢአት መድኃኒቴን እሸጣለሁ። ይህች የተመለከታችኋት እህታችን ከውራት በፊት በሰንበት ትምህርት ቤታችን ተዘጋጅቶ በነበረው የስነ ጽሁፍ ውድድር ከተሳተፉት ተወዳዳሪዎች መካከል አንዷ ነበረች። ምሕረት አንተ እንደ ሻማ በአንድ ትንፋሽ ሀገር ኃጢአት ታነጻለህ፣ ጦረኛ ነህ በአንድ ጥይት ሺህ በደላት ትገላለህ፣ በአንድ መርከብ በአዛኝቱ ሙሉ ፍጥረት ታድናለ። ለአንድ ግልገል ለግንጽል ጌጥ ዙፋን ትተ ትመጣለ። የህይወት ምንጭ በፍኝ ውሃ የዘመን ጥም ታረካለ። አሁን እንግዲህ ከዚህ ቀደም በነበረው ውድድር እኔና ሌሎች እህት ወንድሞቼ ተሳትፈ እንደነበረ ይታወቃል። እነዚህንና ሌሎች ጽሁፎችን ይዘን ቀርበን ነበር። አሁንስ አትሉ? ይኸው ሁለተኛው ዙር የስነ ጽሁፍ ውድድር በፍኖተ ሎዛ ይዘጋጅ በምን መሳት በግጥም ወይስ በመለባ ወግና ተረካም እንዲሁ ይቻላል። እናንተ በርቱ እንጂ አጫጭጭ ሙቶች ይሁን ግን ለልባ ሁሉም ክፍት ነው። አስተውሉ ውድድሩ የሚካሄደው በአያት ጌቴ ሴማኒ ቅድስት ኪዳነ ምሕረትና ቅዱስ ገብርኤል ቤተክርስቲያን ፍኖተ ሎዛ ሰንበት ትምህርት ቤት እስከ ሰኔ 30 ድረስ ተወዳዳሪዎችን በመመዝገብ ላይ ላይና የሚወዳደሩበትን ጽሑፍ በመቀበል ላይ እንገኛለን። ውድድሩ እድሜ ጾታና የመሳሰሉት አይገድጉትም። ለመመዝገብ ከእናንተ የሚጠበቀው ፍላጎትና ፍላጎቶች አሉ ለሁላችሁም ክፍት መድረክ ነው። ለመመዝገብ እንዲሁም ተጨማሪ መረጃዎችን ለማግኘት ከዚህ በታች በምታገኙት ስልክ ቁጥር መደወል ትችላላችሁ። ከታረከው እንዴ፣ ምን ምን ረሳሽ? ስለ ትኬቱ ሳል ነግራችሁ፣ እኔ ነግራችኋለሁ። ችግር የለውም። ውድድሩን ለመሳተፍ የምትፈልጉት አዳሚያን ትኬቱን በአስተባባሪዎች ወይም ደግሞ ከታች በሚገለጹት ስልክ ቁጥሮች ደውላችሁ ማግኘት ትችላላችሁ። አይዘናጉ! ይህ ህድን ሳይመልጦት ይጠቀሙበት፣ መክሊቶትንም ያትርፉበት። ኑ በኪነጥበቡ ዘርፍ ላቅ ያለ አስተዋጽኦ ለቤተክርስቲያናችን እናበርክት።